መጽሐፈ ሲራክ ምዕራፍ ሃያ ስድስት ደግ ሴትን ባሏ ያደንቃታል፣ በሕይወት የሚኖርበትም ዘመን እጥፍ ይሆናል። የበሬ ወገን የሆነች ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በተድላ በደስታ ይጨርሳል። የደግ ሴት እድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ እድሉ ታደርሷዋለች። የባለጸጋውም የድሀውም ልቡ ያማረ ይሁን ሁልጊዜም ፊቱ ያበራ ይሁን። በእነዚህ ሶስት ነገሮች ልቦናዬ ደነገጠብኝ፣ አራተኛውም ልቦናዬን አስፈራኝ። ይኸውም ነገር ወንጀል፣ የሀዛብ መሰብሰብ፣ ሰውን ለሞት የሚያደርስ አሰተኛ ምስክር ነው። ባሏን ከውሽማዋ ጋር የምታቃና ሴት የልብ ቁስል ናት፣ የሰውነትም ሀዘን ናት። በመከራ ሁሉ የነገረ ሰሪ አንደበት ካመጣው ግርፋት ጋር ትተካከላለች። ደረቅ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። ከእሷም ጋር የሚኖር ሰው ጊንጥ እንደሚጨብጥ ሰው ነው። እፍረቷን የማትሸፍን ስካር ሴት ጽኑ ጥፋት ናት። የሴት ዝማቷ ዝሙቷ በዓይኗ ይታወቃል፣ በቀንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጥንተ ጠብቃት። የሚጎዳህ ነገር ቢኖር ትጸጸት ዘንድ ወደ መጸጸት እንዳትመለስ ከእሷም ፈቃድ እንዳትወጣ አድርግ። የተጠማ ሰው ጭቃውን እንዲልስ ከቀረበውም ውሃ እንዲጠጣ በእንጨት ስርም እንዲያርፍ አርበኛም ፍላጻውን ከጎርን ጎሬው ፈጥኖ እንዲያወጣ ሴሰኛ ሴትም ከቤቷ መዘዝ ብላ ፈጥና ትወጣለች። የሴት መውደዷ ባሏን ደስ ያሰኛል። ጥበቧም ሰውነቱን ያድሰዋል። የዋህ ሴት ለእግዚአብሔር እድሉ ናት። ለብልህ ሴት ለውጥ የላትም። ሰውና እግዚአብሔርን ሰውንና እግዚአብሔርን የምታፍር ሴት በበረከት ላይ በረከትን ታገኛለች። ነገር ለምትታገስ ሴት ለውጥ የላትም። ፀሐይ እግዚአብሔር በፈጠረው በሰማይ ሆኖ እንዲያበራ እንደዚሁ የደግ ሴት ጌጧ ባማረ ቤቷ ውስጥ ነው። የደብተራ ኦሪት ፋና በመቅረዟ ላይ እንድታበራ እንደዚሁ የብልህ ሰውም ግብሩ በመልኩ ይታወቃል። በብር ሰክተት ላይ የቆሙ የወርቅ ምሰሶዎች ደስ እንዲያሰኙ በበጎ ስራ ጸንቶ የሚኖር የደግ ሰው እግር አግባውም እንደዚሁ ደስ ያሰኛል። በእነዚህ በሶስቱ ነገሮች ልቦና ያዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። መጀመሪያ አርበኛ ጨካኝ የሆነ ሰው የሚበላ የሚጠጣው አቶ ቢቸገር ነው። ሁለተኛውም አዋቂዎች የሆኑ ሰዎች ከእግዚአብሔር ሕግ ወጥተው ቢስቱ ነው። ሶስተኛው ጽድቅን ትቶ ወደ ኃጢአት የሚመለስ ነው። እንዲህ ያለውን እግዚአብሔር በጦር ያጠፈዋል። አንጥረኛ ከኃጢአት በጭንቅ ይድናል። መሸተኛም ከኃጢአት ተመልሶ አይጸድቅም።